ሰላም ውዴ ላፍቶ ኦንላይን ቲቪ ተከታታዮቻችን የዕለተ ቅዳሜ የካቲት 29 ቀን 2017 ዓ ም መሰናዷችን ተጀምሯል። አርእስተ ዜናዎችን በማስቀደም እንጀምራለን። በክፍለ ከተማው የሚሰሩ ሞዴል ብሎኮች የኮሪደር ልማት ገጽታን በማላበስ የስማርት ሲቲ አካል ማድረግ እንደሚገባ ተገለጸ። የመስሪያ ቦታዎችን ፍትሃዊ በሆነ መልኩ ለኢንተርፕራይዞች በማስተላለፍ ውጤታማ ተግባራት ማከናወኑን የክፍለ ከተማው የመስሪያ ቦታዎች ልማትና አስተዳደር ጽሕፈት ቤት አስታወቀ። እነዚህንና ሌሎች አጫጭር ዘገባዎችን እንዲሁም ላፍቶ ቅኝት የተካተቱበትን ላፍቶ ኦንላይን ቲቪን በመከታተል አብራችሁ እንድትሆኑ ጋብዘናችኋል። አጫጭር ዜናዎችን በማስቀደም እንጀምራለን። ከዜናዎቹ ጋር አዲስ ዓለም ጥላውን ለኝ በነፋስ ስልክ ላፍቶ ክፍለ ከተማ የሚሰሩ ሞዴል ብሎኮች የኮሪደር ልማቱን ገጽታ በማላበስ የስማርት ሲቲ አካል ማድረግ እንደሚገባ ተገልጿል። የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ የአዲስ አበባ ከተማ ግንባታ ፍቃድ ባለስልጣን ምክትል ኃላፊ ኢንጂነር ገዛይ እንደሲሳን ጨምሮ የክፍለ ከተማው ጠቅላላ አመራርና የወረዳ ኮር አመራሮች በተገኙበት የስማርት ሲቲ ገጽታ የሚያላብሱ የሞዴል ብሎኮችን ከመፍጠር ጋር ተያይዞ ውይይት ተካሂዷል። የክፍለ ከተማው ዋና ስራ አስፈጻሚ ተቃዋሚ ወይዘሮ ካባ መብራቱ እንዳሉት ህብረተሰቡን በማሳተፍ በልማት በውበትና በጽዳት እንዲሁም የሰውን አስተሳሰብ በመቀየር ሞዴል ብሎክ ለመፍጠር ሰባት ሃያ አራት መስራት አለብን። የአዲስ አበባ ከተማ የግንባታ ፍቃድ ባለስልጣን ምክትል ኃላፊ ኢንጂነር ገዛኸኝ ደሲሳ በበኩላቸው የከተማ አስተዳደሩ ስማርት ሲቲን እውን ለማድረግ ከተያዘው እቅድ አንዱ ሞዴል ብሎክን ከኮሪደር ልማቱ ጋር በማስተሳሰር ስሟን የሚመጥን ከተማ መገንባት ነው ብለዋል። በንፋስ ስልክ ላፍቶ ክፍለ ከተማ ለወጣቶች የስራ ላይ ልምምድ ግንዛቤ ፈጥራ መድረክ ተካሂዷል። መድረኩ የክፍለ ከተማው ወጣቶችና ስፖርት ጽፈት ቤት ከወጣት ክንፍ ጋር በጋራ የተዘጋጀ ነው። በእለቱም የክፍለ ከተማው ብልጽግና ፓርቲ ቅርንጫት ጽፈት ቤት ኃላፊ አቶ መብራቱ ደሴን ጨምሮ ሌሎች አመራሮችና የመድረኩ ተሳታፊ ወጣቶች ተገኝተዋል። የመድረኩ ዓላማ ስራ አጥ ወጣቶች የስራ ላይ ልምምድ አድርገው ብቁና ተወዳዳሪ በማድረግ በተገኙ የስራ አማራጮች ላይ ተሳታፊና ተጠቃሚ እንዲሆኑ ማድረግ ነው። በነፋስ ስልክ ላፍቶ ክፍለ ከተማ አስተዳደር አካባቢያችንን እናጸዳለን፣ የከተማችንን ሰላም እንጠብቃለን በሚል መሪ ሀሳብ የጽዳት ዘመቻ ተካሂዷል። የክፍለከተማው ከተማው ሰላምና ጸጥታ አስተዳደር ጽህፈት ቤት ኃላፊ አቶ ባህሩ በቀለ እንዳሉት የጸጥታ መዋቅሩ የከተማዋን ሰላም ልማት በመጠበቅ ማህበራዊ ኃላፊነቱን በመወጣት ላይ እንደሚገኝ ጠቁመው ውብና ምቹ ከተማን ለመፍጠር በሚደረገውን ጥረት በማገዝ የድርሻውን እንደሚወጣ ተናግረዋል። የክፍለ ከተማው ጽዳት አስተዳደር ጽህፈት ቤት ኃላፊ ወይዘሮ ወይዘሮ አለሚቱ አበራ በበኩላቸው ከኮሪደር ልማቱ ጋር የሚዛመድ ገጽታን ለመፍጠር ቆሻሻን በአይነቱ በማስቀመጥና ወደ ሀብት በመቀየር የኅብረተሰቡን ግንዛቤ በማሳደግ በቅንጅት እንሰራለን ብለዋል። በንፋስ ስልክ ላፍቶ ክፍለ ከተማ በአንድ ማዕከልና በሴክተር ተቋማት ላይ እየተሰጠ ያለው አገልግሎት ከአላስፈላጊ ምልልስና እንግልት የተላቀቀ ነው ሲሉ ተገልጋዮች ገልጸዋል። የክፍለ ከተማው ኮሚኒኬሽን ጽህፈት ቤት የባለ ጉዳይ ቀንን በማስመልከት በአንድ ማዕከልና በተቋማት ላይ እየተሰጠ ያለውን አገልግሎት ተዘዋውሮ ተመልክቷል። በምልከታው ወቅትም ሲገለገሉ ያገኘናቸው ተገልጋዮች ያገኙት አገልግሎት ግልጽና ቀልጣፋ እንዲሁም ከአላስፈላጊ ምልልስ የተላቀቀ መሆኑን ተናግረዋል። በተጨማሪም ተገልጋዮቹ ባገኙት አገልግሎት ደስተኛ መሆናቸውን ገልጸው በባለ ጉዳይ ቀን በተሟላ ሁኔታ እየተሰጠ ያለው አገልግሎት ቀጣይነት እንዲኖረው ገልጸዋል። ውድ የላፍቶ ኦንላይን ቲቪ ተከታታዮቻችን አብራችሁን ስለሆናችሁ እናመሰግናለን። ዝግጅታችን አሁንም እንደቀጠለ ነው። ለዝርዝር ወደ ያዝነው ዜና እናልፋለን። የመስሪያ ቦታዎችን ፍትሃዊ በሆነ መልኩ ለኢንተርፕራይዞች በማስተላለፍ ውጤታማ ተግባራት ማከናወኑን የነፋስ ስልክ ላፍቶ ክፍለ ከተማ የመስሪያ ቦታዎች ልማትና አስተዳደር ጽህፈት ቤት አስታወቀ። የመስሪያ ቦታ ተጠቃሚ ኢንተርፕራይዞች በበኩላቸው ባገኙት እድል ተጠቃሚ መሆናቸውን ተናግረዋል። አሳምነው በቀለ ዘገባውን እንደሚከተለው አዘጋጅቶታል። በክፍለ ከተማው በተለያዩ የስራ ዘርፎች ተደራጅተው የመስሪያ ቦታዎች ተጠቃሚ የሆኑ ኢንተርፕራይዞች ለበርካታ ዜጎች የስራ እድል በመፍጠር ላይ ይገኛሉ። የክፍለ ከተማው የመስሪያ ቦታዎች ልማትና አስተዳደር ጽህፈት ቤት ኃላፊ አቶ ወንድሙ ቦንሳ ከዝግጅት ክፍላችን ጋር በነበራቸው ቆይታ ጽህፈት ቤቱ ከዚህ በፊት በዘርፉ የነበሩ ችግሮችን ለመፍታት መረጃዎችን በአዲስ መልክ መደራጀቱን ጠቁመው በዚህም የዜጎችን እኩል ተጠቃሚነት በማረጋገጥ ውጤታማ ስራዎች ማከናወኑን ተናግረዋል። ከዚህ በፊት ሪፎርም እንዲደረግም የተደረገበት ትልቁ ጥያቄ ፊታዊነት ያልነበረበት ህገወጥ ድርጊቶች የሚሰሩበት ዜጎች ተጠቃሚ መሆን ሲፈልጉ የማይደረግበት ስለነበረ በሪፎርም መልክ በአዲስ መልኩ እንዲቋቋም የተደረገው ማለት ነው። በፊት ወረዳ ደረጃ አገልግሎት ሲሰጥ ነበረ፣ እዛ ነበር ሲተዳደር የነበረው። አሁን ሙሉ በሙሉ ክፍለ ከተማ ላይ አገልግሎት እንዲሰጥ ተደርጓል ማለት ነው። ወረዳ ላይ ያሉ ማህበራት መረጃዎችን፣ የሼድ መረጃዎች በሙሉ በክፍለ ከተማ መጥቶ እዚህ እንዲደረጅ ተደርጓል። የሁሉም ኢንተርፕራይዞች ዝርዝርና ሼድ መረጃዎች በሙሉ ወደ ሶፍት ኮፒ እስካን ሆኖ ገብቶ አሁን ያለምንም ውጣ ውረድ ማህበራት ወይም ኢንተርፕራይዞች ማንኛውም መረጃ በቀላሉ አክሰስ ማግኘት የሚችልበት አገልግሎት ሊያገኝ የሚችልበት ሁኔታ ተፈጥሯል ማለት ነው። የመስሪያ ቦታ አሰጣጥ ደም ተዘጋጅቶ ለፍትሃዊ ተጠቃሚነትን ለማረጋገጥ እየተሰራ ነው ያሉት የጽህፈት ቤቱ ኃላፊ አቶ ወንድሙ ተደራጅተው የመስሪያ ቦታ ተጠቃሚ የሆኑ ኢንተርፕራይዞችም ከራሳቸው አልፎ ለሌሎች የስራ እድል በመፍጠር ላይ እንደሚገኙ ተናግረዋል ኢፍትሃዊነት ተጠቃሚነት ጋር ተያይዞ መስሪያ ቦታ በወረዳ ደረጃም በክፍለ ከተማ ደረጃም ሰው በፈለገ ሁኔታ ነበረ ሲያስተላልፍ የነበረው ማለት ነው ስለዚህ አሰራሩ ሙሉ በሙሉ ተቀይሮ የመስሪያ ቦታ አሰጣጥ ደንብ ተዘጋጅቶለት በከተማው ካቢኔ ጸድቆ በዚያ መመሪያ መሰረት ማህበራት ኢንተርፕራይዞች በስራ ክህሎት በኩል ተደራጅቶ ይመጣሉ። እነኛ የተደራጁ ማህበራት በየደረጃው ተተችቶ ካለፉ በኋላ የክፍለ ከተማ ስራና ክህሎት አጣርቶ ወደኛ ከላከ በኋላ እኛም በፕሮሰስ ካውንስል ፕሮሲጀሩን ጠብቋል ወይ አሰራሩን ጠብቋል ወይ ብለን ካጣራም በኋላ ቀጥታ ለከተማ እንልካለን። ከተማም ደግሞ ባለው አሰራር አይቶ ይህ መስሪያ ቦታ መተላለፍ አለበት ብሎ ካመነበትና እያንዳንዱን እንዲተላለፍ ይሰጣል ማለት ነ ይህን ከጀመርን በኋላ እንደ ክፍለ ከተማችንም እንደ ከተማም በተለይ እንደ ክፍለ ከተማችን ሶስት ዙር በዚህ መልኩ አስተላልፈናል ማለት ነው። በክፍለ ከተማው የተለያዩ የስራ ዘርፎች ተደራጅተው የመስሪያ ቦታ ተጠቃሚ የሆኑ ኢንተርፕራይዞች በበኩላቸው ከራሳቸው አልፈው ለሌሎች የስራ እድል በመፍጠር ላይ እንደሚገኙ ተናግረዋል። በሼድ እጅግ ተጠቃሚ ነን፣ ሼዱ እጅግ ተጠቃሚ ነን። ትልቅ ለእኛ ለውጥ አሳይቶናል፣ ሼዱን ከተጠቀምን ጀምረን ማለት ነው። ይሄ ሼድ ያለው ነገር ደረጃውን የጠበቀ ነው። እኛ አሁን እኛ አምስት አባልነን፣ ወደ ለስድስት ሰው እኛ እንደ ማህበራችን ለስድስት ሰው ኦልሬዲ የስራ እድል ፈጥረናል። አሁን ከሰላሳ በላይ ሰራተኞች ይደርሰናል ማለት ነው። ያው መንግስት ባመቻቸው የቦታ ሁኔታ ነው እንጂ ውጭ ላይ ቢሆን ኖሮ ይህን ያህልም ሰክሰስ አይኖረንም ነበር ማለት ነው። ከዚህም በላይ ሰራተኞችን ቀጥረን የመስራቱ አቅም አለ። በአምስት አመት ውስጥ ደግሞ እኛም ለሌሎቹ ለቀ የተሻለ ቦታ ላይ እንደምንደርስ እርግጠኛ ነው። የላፍቶ ኦንላይን ቲቪ ዝግጅታችን አሁንም ቀጥሏል። አብራችሁን ስለሆናችሁ ከልብ እናመሰግናለን። በቀጣይነትም የፎቶ ዜና ወደ እናንተ ይደርሳል። ተመልካቾቻችን አሁን ደግሞ ወደ ላፍቶ ቅኝት እናልፋለን። በአዲስ አበባ የተባበሩት አካባቢ የተገነባው አዲስ ኢንተርናሽናል ኮንቬንሽን ማዕከል ሀገር አቀፍና ዓለም አቀፍ ሁነቶችን የሚያስተናግድ ትልቅ የኮንፈረንስ ማዕከል ነው። ማዕከሉ ሰሞኑን ተመርቆ ለአገልግሎት ክፍት ሆኗል። ጎብኚዎችንም ማስተናገድ ጀምሯል። የንፋስ ስልክ ላፍቶ ክፍለ ከተማ የኮሚኒኬሽንና ሚዲያ ቤተሰቦችም ማዕከሉን ጎብኝተዋል። የዛሬው የቅኝት ዝግጅታችን እዚህ ላይ ያተኩራል። አብራችን ሁኑ። ከተማችን አዲስ ትልቅ እሴት የጨመረችበት እና ለዓለም ትልቅነታችንን ያሳየንበት ትልቅ ፕሮጀክት በጠቅላይ ሚኒስትሩ ተመርቆ ተከፍቷል ባሳለፍነው ቅዳሜ ላይ። ዛሬ ደግሞ በንፋስ ስልክ ላፍቶ የሚዲያውን ቤተሰብ አጠቃላይ ሀሳብ ላይ የሚሰራውን ማህበረሰብ ይዘን ነው እዚህ የተገኘ ነው። ይሄን ማህበረሰብ አስቀድመን እዚህ ጋር ይዘን መምጣት ያስፈለገበት ዋና ምክንያት ይሄ መጀመሪያ ትልቅ ሀሳብ ነበረ፣ ከዛ መሬት ላይ ወርዶ ይህን የሚያክል ፕሮጀክት ሆነ። ደግሞ ይሄ ሀሳብ ደግሞ እንዴት እዚህ ደረጃ እንደበቃ ጥቅሙ ምን እንደሆነ፣ ለሀገር የሚያበረክተው ፋይዳ ማስተዋወቅ የሚችለው ይሄ የሚዲያ ማህበረሰብ ነው ማለት ነው። ስለዚህ ይሄ የሚዲያ ማህበረሰብ ስለዚህ ፕሮጀክት በቂ ግንዛቤ ኖሮት ለክፍለ ከተማችን ነዋሪም ለሌላው የሀገሪቱ ዜጋም እንዲያስተዋውቅ ቀድመን እዚህ ጋር ይዞ መገኘት አስፈላጊ ስለሆነ እዚህ ይዘን ተገኝተናል። ፓርቲ ከቃል ወደ ባህል እየቀየረ ፕሮጀክቶችን በአጭር ጊዜ ውስጥ እያጠናቀቀ የሚሄድበት ርቀት ለማየት ችለናል። አዲስ ኢንተርናሽናል ኮንቬንሽን ውስጥ ብዙ ተግባራት እየተከናወኑ እና ማከናወን እንደሚቻልም ጭምር ፓርቲው ደግሞ ጀምሮ መጨረስ የሚያስችል ፓርቲ እንደሚሆነም ለመጎኘት ችለናል። ፒያሳ ላይ እንዳየነው እንደ አድዋ ዜሮ ዜሮ አዳራሽ፣ ይህም የኮንቬንሽን ማዕከል ትልቅ የሆነ ታሪክ ይዞ የመጣ ነው። ለትውልድም ለሀገራችንም የመስራት የማሳየት አቅም የታየበት ነው። ቃል በተግባር የተባለውን የተነገረውን መሬት አካል ለብሶ አይተነዋል። ስለዚህ በጣም የሚያስደስት ነው። ብዙ ነገር እዚህ ቦታ በተለይ ለኢኮኖሚያችን ትልቅ ስራ የሚሰራ ማዕድን፣ ግብርናው አንድ ላይ ተቀናይቶ ይሄ ከሄደ ኢትዮጵያ የማትበለጽግበት ምክንያት የለም። አገራችን ሀገራችን ብለን በልጆቻችን ኮርተን እንድናገር በንጹህ አይምሮ በንጹህ ሁኔታ በሰላማዊ መንገድ ለማሳደግ ምቹ ሁኔታ እየተፈጠረ ስለሆነ እጅግ በጣም ደስ ብሎኛል። በቀጣይ ኢትዮጵያ የቱ ጋር ልደርስ እንደምትችል ማሳያ የሆነ ትልቅ ተቋም ለአፍሪካም ጭምር ምሳሌ የሆነ ትልልቅ ዓለም አቀፍ ሁነቶችን ሊያከናውን ወይም ደግሞ ሊካሄድበት የሚችል ትልቅ ተቋም ነው ተገንብቶ ያየሁት። በጣም ነው ደስ ያለኝ። በማንኛውም ነገር ከመንግሥታችን ጎን እንደሚሆን ለልጆቼ ራሱ ለልጅ ልጆቼ የሚሆን ነገር እንደሰራ መንግስታችን በጣም ያመንኩበት ነው። ተመልካቾቻችን በላፍቶ ኮሙኒኬሽን እየተዘጋጀው ወደ እናንተ የሚደርሰው የላፍቶ ኦንላይን ቲቪ የዛሬው ዝግጅታችን ይህን ይመስል ነበር። ለአብሮነታችሁ እናመሰግናለን። የላፍቶ ኦንላይን ቲቪ ስርጭትን በድረ ገጻችን ደብልዩ ደብልዩ ደብልዩ ዶት ላፍቶ ዶት ኮም፣ በፌስቡክ ገጻችን ላፍቶ ኮሙኒኬሽን፣ በዩቲዩብ ቻናላችን ላፍቶ ኮሙኒኬሽን፣ በቲክቶክ አካውንታችን ላፍቶ ኮሙኒኬሽን እንዲሁም በተለያዩ የማህበራዊ ሚዲያ አካውንቶቻችን ዝግጅቶቻችንን እንድትከታተሉ ጋብዘናችኋል። እናንተም አስተያየቶቻችሁን በፌስቡክ ኢንቦክስ አድርሱን። በእያላችሁበት ሰላም